ስለዚህ እግዚአብሔር ያክብልኝ ወንድሜ ንገርልን ልገርልን ለብዙ ይሄ በጣም ኢምፖርታንት ነው። አያችሁ ጎን ለጎን እንደሚሄዱበት። ስለዚህ እንግዲህ አልከተብም ያለውን ሄልዝ ዳታ ፎከስ ው ከታች ስጥ ዋይል ኖት ስፕሊሲት ዲታይል ፎር ሄልዝ ዳታ ል ገቨርንመንት ሰርቪስስ የታችኛው ነው ማለበው ኦል ገቨርንመንት ሰርቪስስ ሜኪንግ ሄልዝ ኢንተግሬሽን ናቹራል ኔክስት ስቴፕ ዊዝ ፎከስ ኦን ዲጂታል ኢንኩሉዥን እያያችሁ ነው። ስለዚህ አልከተመም እንዳይልዝቡ እራሱ ማለት ነው። ሊንክ አድርገውታል። በዚህ ሁን የይፋ ኗ በዲሴምበር በዚህ ወር። ሌላው የሚገርማችሁ ወገኖች የሚያሳስበኝ ነገር ው እንግዲህ እያያችሁ ነው። የሚያሳስበኝ ነገር ኢትዮጵያን ሎክ አውት ሊያደርጉ ነው ወይ ፍሮም ዘ ረስት ኦፍ ዘ ወርልድ የሚለውም ነገር ያሳስበኛል። ይኸው ኢትዮጵያኖች ሎክዲን ሆነው ልክ ነው፣ እንግዲህ ኢትዮጵያን ደግሞ ሎክ አውት። ምክንያቱም ይሄ ከዚህ በፊትም ተናግሬዋለሁ። ደግሜ ደግሜ የደግሜ እኔ ቅድስተ ማርያም የዛሬ ስት ዓመት ሄጄ ኢትዮጵያ አዲስ አበባ አንድማ ወይ ነበሩ፣ ልጆቻችሁን በጊዜ አስገቡ፣ እግዚአብሔር ይርዳን። በኋላ መግባት ይቸግራችኋል፣ መግባት ይቸግራችኋል የሚባሉበት እሳቸው ብቻ አይደለም። ሌሎቻችሁ የምትነግሩኝ ብዙ አባቶች ሲናገሩ ነበር። ሎክ አውት ሊያደርጉ ማለት ወደ ኢትዮጵያ መብረር፣ ከኢትዮጵያ ወደ ውጭ መብረር ምናልባት ሊከብድ። ምክንያቱም ይህንን ይፈልጉታል፣ መንግስትም ይፈልገዋል። የተለየ ስትራክቸር ማምጣት ትኩረት ኢትዮጵያ ኢትዮጵያ። አሁን ባለፈው እንኳ በእንትን በሰራሁት በእመቤታችን በሰራሁት አረባካችሁ አንዳንዶቻችሁ፣ አረ አደብ ግዙ! አረ ግዙ! እኔ ፕሮቴስታንት እምነት ብትሆኑ ምን ብትሆኑ፣ አረ አደብ ግዙ! እኔ እኮ ያሳየኋችሁ መረጃ እኮ ስለ እንትን አይደለም። ስለ ያለልኝ ወይም ደግሞ ኦርቶዶክስ ተዋህዶ የኢትዮጵያ ምናምን ስለሆነ አይደለም። የማርያም እኮ ዶክመንት የተደረገ በሂስቶሪክሊ የምታነቡት ዶክመንት ነው። በቪዲዮ በቢቢሲ በምናምን እኮ አርካይቭ የምታገላብጡት ነገር ነው። ይህን ያክል ከመቤታችን ጥላቻ ለምንላችሁ ላይ ይኖራችኋል። ይሄ እኮ በጣም የሚገርም ነው አሁን እንዴ ያው ሌላውን አትናገሩም እንዴ? ይጸለይላችኋል፣ ፓስፖርታችሁን አምጡ፣ ምንድን ነው የባንክ ደብተራችሁን አምጡ፣ የሚለሚጨውን እሱን ሳትናገሩ እመቤታችን የጌታችንና የጌታችሁና ተታየች፣ ታምራሳይች፣ አንዳንዶቻችሁ ብትቅ ብላችሁ የጨረቋ ምናምን እመቤት ምናምን ትላላችሁ። አረ ተው፣ ተው፣ ተው፣ ነውር ነው። ለማንኛውም አሁንም ማለት ነው ይሄ አሁን ኢትዮጵያን እየመራ ያለው ሰውዬ እኔ ማንም ኢትዮጵያን ይምራ እኔ ችግር የለብኝም በስነስርዓቱ ይምራ ብቻ ኢትዮጵያን ህዝቡን በስነስርዓቱ ሳይለያይ ይምራ የአስተዳደር እሱ አይደለም ግን እኮ መረጃውን ነው የምናሳዩ መረጃውን ነው የምናሳያቸው ስለዚህ እንደው በቃ እንትን ማለት ሳይሆን ከዚህ አሁን ከተሰራችሁበት በብል ወታችሁ ወገኖች በብል ነው እኮ ወታችሁ እገሌ ይመጣል ስልጣን ላይ ይቀመጣል ነገ ይወርዳል ልጆቼ ነገ ቢኮንኑኝስ? ህይወቴ ነገ ቢበላሽስ? ይህንን ነገር ማየት መቻል አለባችሁ። ትውልድ ይወቅሰናል ወገኖች፣ ትውልድ ይወቅሰናል። አሁን ይህ እንግዲህ ፋክት ነው፣ እያሳዩቸዋሉ ፋክት ነው። ኢትዮጵያን ነገ ሎኪን ቢያደርጓት፣ ያሪ ተናግሮ ነበር ብንሰማው ምናምን ብትሉ፣ ምንም ዋጋ የሉም። ያ ሰውዬ እኮ ይጨዋል ሁልጊዜ ምናምን ምንም ዋጋ የለው። አሁን ነው ቀኑ ሙሉ ከዛ ለመንሳት ፎር ተመልከቱ። አሜሪካ አሜሪካ አሜሪካ ብቻ ለሌሎችም ሀገሮች ረ አሁን ልክ በአውራ ጎንፋን ጊዜ እንደሆነ ጉምጉምታ ጀምረዋል። ወደ ኢትዮጵያ የመብረር አለርት እያወጡ ነው ያሉት አትብረሩ እያሉ ነው። እንደዚህ ነው ሲጀመር፣ የአውራ ጎፋን ጊዜ ትላቸዋል። እሱ ብቻ አይደለም። እኔ በጣም ይሄ ነገር በጣም እያሳሰበኝ ነው። ከእሱ ጋር አብሮ ሂዩማኒቴሪያን ስትራቴጂ አለው። በእርዳታ ሰበብ መድኃኒት ሰጠናቸው፣ ምግብ ሰጠናቸው፣ ምን አደረግ ከዛ በኋላ የሚያመጣው ምን እንደሆነ ሁሉ አይታወቅም። አሜሪካ ኤምባሲ ሁሌ እንደሚያደርጋለን እንደዚህ አይነት ነገር ጦርነትም ሲኖር በሽታም ሲኖር አዲስ ነገር አይደለም። ግን እንግዲህ ይሄ ነገር እየተባባሰ ሄዶ ማለት ነው። የአሜሪካ ኤምባሲ ብቻ ሳይሆን ጀርመኒ ጀርመኒ ልክ እንደተያዘ ዋርኒንግ አውጥታለች። ፓርሻል ትራቭል ባን አድርጋለች ወደ ኢትዮጵያ። አያችሁ፣ ጀርመኒ ኢሹስ ፓርሻል ትራቨል ዋርኒንግ ኦን ኢትዮጵያ ሳይቲንግ ኤስካሌቲንግ ኢንሴኩሪቲ ን ማርበርግን ሰላም የለም በኢትዮጵያ ባለፈው ነግራችሁ ታስታውሳላችሁ ማን ነው ቴሮሪስት ሊባል የታሰበው ብያችኋሉ አሁን ደግሞ ከቴሮሪስቱ ጎን ለጎን ማለት ነው አያችሁ አሁን እንግዲህ ባለፈው ገቡ አደለ እንደ የአፍሪኮም ሰዎች ገቡ ጠቅላይ ሚኒስትሩን አገኙ በማርሻል ብራን ጁላን አገኙ ከዛ በኋላ የእናንተ ጠላት የእኛ ጠላት ነው የእናንተ ቴሮሪስት የምትሉት የእኛም ቴሮሪስት ነው አሉ ማን ነው ቴሮሪስት የሚባለው? አልኳችሁ። አሁን ደግሞ የጀርመን ኤምባሲም ደግሞ ከዚ ጋር ጎን ለጎን ጎነች። ተመልከቱ። ታንክዩ ዩኒቲ ፓወር፣ ታንክዩ ፎ ዘ ሱፐርቻት። አሁን ኢንሴኩሪቲም ስላለ ሴኩሪቲ አስተማማኝ ስላልሆነ እንደገና ደግሞ በሽታም ደግሞ እንትን እያለ ስለሆነ ፓርሻል ባን እየተደረገ ነው። ኦኬ፣ እሱ ብቻ አይደለም ሲዲሲ ሲዲሲ በትናንትናው ቀን ትናንትናው ቀን የአሜሪካ ሲዲሲ ሲዲሲ አፕዴት አድርጓል። ምን ብሏል? ኢትዮጵያ ትራቨል ኖቲስ ፎር ማርበርግ ቫይረስ ቱ ኢንክሉድ ወደ ሐዋሳ ሁሉ መሄድ ወደ ሐዋሳ ሁሉ አትሂዱ ብሏል። አሁን ጅጅጋ ብቻ አይደለም ሐዋሳ አትሂዱ፣ ደቡብ አትሂዱ እያለ ነው ማለት ይሄ ነገር እንግዲህ ነገርየው ቀስ እያለ በዚህ ከቀጠለ ኢትዮጵያ አቲ ወደ ጂንካ ይቅርታ፣ ወደ ምንድን ያልኩት? አዎ ጂንካ ልክ፣ ወደ ጂንካ አትሂዱ መባሉ ቀርቶ ወደ ሐዋሳም አትሂዱ እያለ ነው። ይሄ ነገር አላርም ሊያደርገን ይገባል። ከፈለ አይሂዱ፣ እነሱ እሱ አይሂዱ ምናምን አይደለም። ግን ምንድን ነው የታሰበው? ኢትዮጵያን ሎክ አውት ለማድረግ ነው። ምክንያቱም በዚህ ጋር እንግዲህ ሎካው ከተደረገ ቱሪዝሙ በዚህ ባለብን የኢኮኖሚ ክራይሲስ አስባችሁታል? ብዙ ነገር ሊቃወስ ይችላል ማለት ነው። መንግሥት ደግሞ ይህንን ድቀት አሁን ባለው የኢኮኖሚ ክራይሲስ እንዴት ይፈልገዋል? ሊሆን አይችልም። አንሌስ ሂዝ ኢን ኢት ዝወል። እና አሁን ልቻ ለማንኛውም ታዲያ ሰላም እንድትሆኑ ከምትፈልጉ ከሆነ ቱሪስቱ ቱሪዝሙ እንዲንቀሳቀስ የምትፈልጉ ከሆነ አያችሁ አውሮፕላኖቹ እንዲገቡ እንዲወጡ የምትፈልጉ ከሆነ ዘኦንሊ ወይ ልክ እንግዲህ አውራውን ጉንፋን ሰናሪዮ ታስታውሳላቸው። ዘኦንሊ ወይ ይህንን ክትባት ነው እንዴ? አንከተብም ህዝቡን በቃ። ከዛ መንግስት ይወጣና እናንተ ዋታዩ ቶኪንግ ገባት፣ ተከተቡ እንጂ አገሪቷን እኮ ስታንድ ስቲል ያደረጋቸዋል። ኢኮኖሚ እኮ መንቀሳቀስ አልቻለም፣ ምናምን የሚባልበት ነገር ይመጣ ይሆን። እኔ እንደዛ ባይሆን ደስ ይለኛል። እንደዛ ባይሆን እዛ ደረጃ ባንደርስ ደስ ይለኛል። ግን እንደዛ አይነት ሬትሪካውን በሚያራግቡበት ጊዜ ማለት ነው ወገኖች፣ ተሸማቃችሁ ይህን ነገር እንዳትክትቡ፣ አሰይድት አፕ ፍሮንት። ምክንያቱም በእንደዚህ የኢትዮጵያ የመሞከሪያ ክትባት የኢትዮጵያ ህዝብ መሞከሪያ አይደለም፣ አንደኛ ነገር። ሁለተኛ ራሳችሁን ጠብቁ። ግን መሞከሪያ አይደለንም። ሁለተኛ ደግሞ ምን እንደሚያመጣ ሳይድ ኢፌክቱ ምን እንደሆነ፣ ፕሪኮሽኑ ምን እንደሆነ ነገ የማይታወቅ ነገር ህዝቡ አይወጋም። በቃ ፉልስቶፕ ስቶፕ። ግን አሁን ማስገደጃውንም ጎን ለጎን እያስጌደው ነው። እና ህዝቡ ይህን ነገር መወያየት መቻል አለበት ወገኖች። ታዲያ ሁለት ቪዲዮዎች ያሳያችኋለሁ በመቀጠል። ይሄ በጣም አላርም ያደርጋቸዋል። ይሄ ቪዲዮ ወገኖች ከኔ ጋር ናቸው። ሁለት መቶ ሰው እያየ ነው መቶ ሰው ብቻ ነው ላይክ ያደረገው። መቶ ሶስት ሰው ነው ላይክ ያደረገው። ሁለት መቶ ሰው ላይክ ማድረግ አለበት። ቀጥዬ የማሳያችሁ ቪዲዮ በጣም ወሳኝነት አለው። በ2023 ወገኖች ገና ካውራው ጉንፋን ሎክዳውን እንደወጣን በ2023 ይሄ ሰውዬ ይሄ ሰውዬ ብቻ አይደለም ሌላም ዶክተር ደግሞ አሳያችኋለሁ። ስለዚህ ማርበርግ ቫይረስ የሁለት የሚቀጥለው የሚቀጥለው ሎክዳውን ውስጥ የሚያስገባን ነው ብሎ ተናግሮ ነበር። ሳይወርድ አሁን ቴሌግራም ላይ ስለማድረግላችሁ ቶሎ ብላችሁ አሳያችኋለሁ። ቶሎ ብላችሁ አውርዱ። ቶሎ አውርዱና ለብዙዎች አሰራጩ። ዘይ ዊል ትራይ ቱ ብሌም ዚስ ማርበርግ ቫይረስ ስንት ነው? 2023 ተመልከቱ። አሁን 2025 ነው ያለ ነው ማለት። ኦን ዋይ ሶ ሜኒ ፒፕል አር ዳይንግ ፍሮም ዚስ ኢንጀክሽን። አያችሁ? በክትባቱ ምክንያት በአውራ ጉንፋን ክትባት ምክንያት ሰዎች በሚሞቱበት ጊዜ የማርበርግ ቫይረስ ነው ብለው ይናገራሉ በዓለም ላይ ወገኖቼ ይሄ ነገር እንዴት ነው በፊት የከተቡት ነገር ይሄ እንደሚሆን አውቀው ነው እንዴት ነው ነገሩ የትኛው የትኛው ክትባት ክትክልል ነው የከተቡት ይሄ ሰውዬ እኮ በ2023 ማለት ነው ወገኖቼ እያያችሁ ነው በ2023 ከትንሽ ጊዜ በኋላ ሰዎች ልክ አሁን የማርበርግ ቫይረስ አሁን የሄሞራጂክ ፊቨር የሚያመጣውን አይነት ህመም ይታመታመም ይጀምራሉ። ቪዲዮን አሳያቸዋሉ። ከዛ መታመም ሲጀምሩ ክትባቱ ነው ያንን በሽታ ያመጣው። የአውራው ጉንፋን ክትባት ግን አይ የአውራው ጉንፋን ክትባት ላለማለት ማርበርግ ቫክስ ቫይረስ ነው ያመጣው ብለው ይናገራሉ። ይሄኛውን የመርበርግ ቫይረስን ምክንያት አድርገው ሎክዳውን ውስጥ ህዝቡን ያስገባሉ ወገኖች በጣም ዚስ ኢዝ በጣም ትልቅ ነገር ነው ይሄን በ2023 ነው የተናገረው ዲስ ኢዝ አንቢሊቨብል ይህንን ቪዲዮ መጀመሪያ ላሳያችሁ አድምጡት ትንሽ ድምፁ እንትን በደንብ ቢች ዳር ስላወራው እንትን አይልም ግን በደንብ ይሰማል ስሙት ይህ እንግዲህ ሳውዝ አፍሪካ እዚያ ሀገር እየሄዱበት ነው፣ ሎክዳውን ሊያስገቡ። ተመልከቱ እንዴት የአውራው ጉንፋን እንደዚህ ድብን ብሎ ጠፋ። ፕላናቸው ክትባቱን ነበር። ክትባቱን ከከተቡ በኋላ

ተመልከቱ። በዚህ በሁለተኛው በሁለተኛው የሰው ልጅ ወደ ጠኔ እንዲሄድ ወደ ራብ እንዲሄድ በዚህ በሁለተኛው ሎክዳውን ከገባንበት አንወጣም፣ ሎክዳውኑ አንወጣም፣ ከሎክዳውኑ አንወጣም እያለ ነው እንዴ። እንደ ታወቀ የሰውዬ አረ በጣም የሚገርም ነው በዚኛው። አሁን እኮ ወገኖቼ፣ ሌላውን ተው፣ ሌላ ጊዜ ቢሆን እንኳን እንቋቋማለን። አሁን እኮ ሀገራችን ያለበት ሁኔታ ኦልሬዲ ህዝቡ ተቸግሯል። ህዝቡን እኮ በጣም በጣም አስጨንቆታል መንግስት። ኑሮ ውድነቱ እኮ በጣም መጥቶታል። ሰው እንደገና ደግሞ ማለት ነው ሎክዳውን ውስጥ ሰውዬው እንደሚናገረውን እኮ ካደመጣችሁት በዚህኛው በሁለተኛው ሎክዳውን ከገባ በኋላ አይወጣም። እኛማ በቃ መሬታችን ሊነጥቁ ነው ማለት ነው። ህዝቡን እኮ በቃ በጣም የሚገርም እኮ አሳዛኝ ነገር ነው። ማሰብም አልፈልግም። ህዝቡን ሊያስርቡት ነው። ህዝቡን ሎክዳውን ሲገቱ ነው። ከዛ በኋላ ህዝቡ የተባለውን እሽ ውሎ ያደርጋል ማለት ነው ከሎክዳውን ሎም ሳይወጣ እዚያው። ስለዚህ ቀለል ያለና ትናንሽ ሚዲየም ቢዝነሶች እና ሚዲየም ሳይዝ የሆኑ መካከለኛ ደረጃ ያላቸው ቢዝነሶች በሙሉ ይጠፋሉ። እቅዱስ ነው ስሙ።

ስለዚህ ያ በሚሆንበት ጊዜ አስቀድም ነው የሚናገረው። ያ በሚሆንበት ጊዜ ሎክዳውን ግቡ ብትባሉ እምቢ ማለት መቻል አለባቸሁ መድኒት አለት ብትባሉ የዛን ጊዜ የማበርግ ቫይረስ መድኒት አለ ብትባሉ እቢ ማለት አለባችው ከተማውን ሳ አፍሪካን ግልብጥብጡን ማውጣት አለብን፣ ምክንያቱም ያ የመጨረሻችን ነው እያለ ነው 2023 ከሁለት ዓመት በፊት ነው የተናገሩት። ዘ ታይም ቱ አክት ኢዝ ናው እያለ ነው ወገኖች። ይህንንም ቪዲዮ አስቀምጥላችኋለሁ ቴሌግራም ላይ አስቀምጥላችኋለሁ። የዛሬው እንግዲህ በጣም የሚገርም ነው። እንቀጥላለን። የሚቀጥለው ሰው ደግሞ ይሄ ነው። ጣሊያናዊ ነው። ጣሊያናዊ ነው። በ2023 ነው የተናገረው ወገኖቼ። ይሄ ዶክተር ነው። ሪታየር ያደረገ ዶክተር ነው። ዶክተር ሮቤርቶ ፔትሬላ ይባላል። ዶክተር ሮቤርቶ ፔትሬላ ይባላል። በአውራው ጉንፋን ጊዜ ወጥተው በግልጽ ከሚናገሩ ሰዎች አንዱ ነበር። ይሄ በቃ የሪክታርድ ያደረገ ዶክተር ጡረታ ያወጣ የሚናገረውን አቅም ብለው በቃ እንዳይናገር በየቦታው የሚዘጋጉበት የነበረ ነው ተናግሯል። ስለዚህ ነገር ወገኖቼ የዛኔ እሱ ያሉትን ቢሰሙ ኖሮ ዛሬ በአውራ ጉንፋን ክትባት ምክንያት ብዙ ጣሊያናውያን ሕይወታቸው በተረፈ ነበር። እስከ ዛሬ ድረስ እንደ ቀጠለ የሚረግፉ ብዙ አሉና በመላው ዓለም ይሄ ሰውዬ ስለዚህ ስለ ማርበርግ ቫይረስ ምን እንደሆነ አስቀድሞ ተናግሯል። ው አኮርዲንግ ቱ ዶክተር ሮቤርቶ ፓትሬላ ዘር ዊል ሱን ቢ አናዘር ፕላንደሚክ ያሉ፣ ፕላንደሚክ የውሸት ሲሆን እንግዲህ ኮልድ ማርበርግ። ሂ ኦሶ ሳይስ ዛት ዘ ክሪሚናል ሄልዝ ኦርጋናይዜሽን ስሙን አንጠራም፣ ኢዝ ኦሬዲ ቶኪንግ አባውት ኢት አዲንግ ዛት ኖ ዋን ኖስ አባውት ኢት፣ ማንም አያውቀውም። እንግዲህ እሱ ያለው መረጃ ነው የሚያውጣው። ማንም ሰው ስለማያውቀው፣ ኢትዮጵያ ነው ስለማያውቁት፣ በዚህ ሰበብ ሊያመጡት ነው። ወገኖች እንዴ! የእኛ ምሁሮች ታዲያ የት ሄዱ? የእኛ ዶክተሮች ዝም ነው እንደሚባለው። በዚህ ሰዓት እንግዲህ በአውራው ጉንፋን ጊዜው ተመልከቱ። ኤሪታየርድ ኢታሊያን ዶክተር ይሄ በ2020 ነው የተናገረው በአውራ ጉንፋን ሎክዳውን በነበርን ጊዜ ኢታሊያን ዶር ዶክተር ሮቤርቶ ፓርቴላ ሜክስ ምልቲፕል ክሌምስ ኢን አ ቪዲዮ ላይክ ፒሲአር ቴስት አይደለም ቫክሲን ሰምዋንስ ኢሙኒቲ ሲስተም የሁሉ ውሸት ነው። እውነት ነው። የዛኔ ግን በቃ እንዲያለ ይቀባጥራል፣ ዶክተር ዝም በሉ ምናምን አትስሙት ሲሉ ነበር። ሰውየው ግን በሚችለው ቦታ ሁሉ ይናገር ነበር ስለ ማርበርግ ቫክሲን። የተናገረውን ላስደምጣችሁ በጣም እየተቆጣ ነው የሚናገረው ወገኖች እየተረጎምኩ ትሄዳለሁ ሁላችንም እንድናደምጥ ሳይተረጎም ደግሞ ያለውን ለመስማት ሙሉን ከፈለጋችሁ እንደተለመደው ከፕሮግራሙ በኋላ ቴሌግራም ላይ አስቀምጥላችኋለሁ ስለዚህ እናዳምጠውና እንመለሳለን ማለት ነው ይኸውላችሁ አዳምጡት እንግዲህ በጠናንኛ ነው የሚያወራው ሰብታይትል ስለሆነ ሰብታይትሉን እያነበብን እንሄዳለን አቴንሽን ነው ዋት አይ አም አባውት ቱ ቴል ይላል የምነግራችሁን አሁን በደንብ አዳምጡ እያለ ነው። አዳምጡ ሲሰራ ከአውራ ጉንፋን በኋላ ሁለተኛ የውሸት ፓንደሚክ ይመጣል። ተመልከቱ ኡና ፕሮሲማ ፊንዳ ፓንደሚያ ከማታ እሱንም የውሸቱን ፓንደሚክ መንዱት አላለ። ማርበርግ ይሉታል። ይሄ እኮ በ2023 ነው የተናገረው። ተመልከቱ፣ የውሸት የሆነውን ያንተን ያደርጉታል። እንግዲህ እኛ ሀገር ነው የመጡት። ተመልከቱ፣ ማርበርግ ሎርጋኒዘሲዮን እንግዲህ ይሄንን ደግሞ የዓለም ጤና ድርጅት ይሄንን ኦልሬዲ እያወራበት ነው። በ2023 እያወራበት ነው

ሲሚሌ አለ ኤቦላ ቪሩስ አልታሜንቴ ሌታሌ ኦኬ ኃይሊ ሊተል ቫይረስ ነው ብለው ይናገራሉ። ስሙ ሰራ ነው የኤፌቲ አቨርሲ ግን እውነቱ ግን ቫይረሱ ሳይሆን የክትባቱ ተመልከቱ፣ የክትባቱ ቀድሞ ሰው የተከተበው ክትባት ውጤት መሆኑን ግን አይናገሩም።

ኖ እንትን አድርጓል ኦሬዲ የማርበርግ ቫይረስ መመርመሪያ ልክ በአውራ ጉንፋን ጊዜ እንደነበረው መመርመሪያ አለ አደለም? አር ቴስት ኦሬዲ አዘጋጅተዋል። ተመልከቱ። ኖነሲስ ማቨራ ግን ውሸት ነው። ልክ እንደ አውራው ጉንፋን አይነት የውሸት ነው። ሪያቶ አፖስታ ኖኔ ግን ያ ራሱ ኦፊሻል አለም አሁን እንግዲህ የፒሲር ቴስት የማርበርግ ካሩ ይህን ሰውዬ እንግዲህ ትክክል ሆኑን እናያለን ማለት ነው ተመልከቱ እንደገና ደግሞ ተመልከቱ ወገኖች እዚህ ጋር ነው አሁን ያለ ነው የማርበርግ ቫይረስ እንትን ክትባትም ሰርተናል ይላሉ ተመልከቱ አሁን እንግዲህ ኢትዮጵያ የገባውን ተመልከቱ እንግዲህ ዛ አር ኦሬዲ ክሬቲንግ አጀንዳ ስቲል ሪሜንስ ኢን መንግስት ተቀብሎ ሺ ካለ በዚህ ክትባት አሁን በማርበርግ ቫይረስ ክትባት በሚሉት ማለት ነው 88 ፐርሰንት ጣሊያኖችን ይገላሉ ወደ ይሄ ነው እንግዲህ 88 ፐርሰንት ኢትዮጵያውያንን ይሄ በትነው እንግዲህ ወገኖች አንዳንድ ጊዜ የሰውየ ትክክል ባለ ሆነዳሉ 2023 የተናገረ ወገኖች፣ ለዚህ ነው የዛሬው ፕሮግራም ቫይራል መሄድ አለበት። ቫይራል መሄድ አለበት። ተመልከቱ ወገኖች ነው እንግዲህ ሰውን 88% ጣላኖችን ይገላሉ። በዚህ በሁለተኛው እሺ ብሎ ሰው ከተከተበ እያለ ነው ችውችደራኖ ኢታሊያን ወገኖች በጣም ይሄ ነው እንግዲህ እኔ ዲሲዝ ዋት ሪሊ አላርምድ ሚ ቱዴይ የእውነት ነው። እግዚአብሔር እግዚአብሔር ምን እንደሚባለ ምን አላውቅም። ቪዲዮዎቹን ቴሌግራም ላይ የማስቀምጥላችሁ ይሆናል። ሌት ነው እንግዲህ ኦልሬዲ ዋን ኦክሎክ ሆኗል እንግሊዝ ሀገር ከሌሊቱ። ስለዚህ ወገኖች የጸልዩ ለህዝቡ አድርሱልኝ አደራ። በመዳን ያለም በመዳን ያለም ግን መዳን አለም ነገ በመዳን ያለም ስም እጠይቃችኋለሁ። ለህዝቡ አድርሱልኝ፣ ለህዝቡ አድርሱልኝ፣ ለህዝቡ አድርሱልኝ፣ ለህዝቡ አድርሱልኝ። በምትወዱት መዳን ያለም ህዝቡን የእውነቴን ነው። ይህ ሰማ ይህ ስማና ከዛ በኋላ ይወስን። የኔ ቪዲዮ ለብዙ አይሄድም፣ ዩቲዩብ አይገፋውም፣ ታውቁታላችሁ። እናንተ ግን ይህንን አይተዋል፣ ይህንን አይተዋል እያላችሁ በኢሜይልን በቴክስት ያደረጋችሁ ሊንኩን የዚህን ቪዲዮ ላኩ። ሌላ ነገር እንኳን ዩቲዩብ እንኳን ሳይፈቅድ ቀርቶ ቢያወርደው ቴሌግራም ላይ ሊያደርገዋሉ ሪኮርድ እያደረግኩት ስለሆነ ማለት ነው። ወገኖቼ እግዚአብሔር ይርዳን። እኔንም ቤተሰቤንም በጸሎታችሁ አስቡኝ። የዛሬውን መርሃ ግብር በዚሁ ፈጸምኩ። አነሳስቶ ላስጀምረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ይሁን፣ ለሱ ይሁን። በሁለት ወገን ድንግል ለሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ከነ ልጅዋ ክብር ምስጋና ለሷ ይሁን። በጣም ከባድ ጊዜ ነው ወገኖች። የአባታችን የአቡነ ሐብተ ማርያም በረከታቸው ይደርብን። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኒዓለም ከክፉ ሁሉ ሁላችንን የሚጠብቀን ሀገራችንን ሕዝባችንን በያለንበት በምረቱ ይጎብኘን። ከባድ ጊዜ ነው ወገኖቼ፣ በርትታችሁ ጸልዩ፣ በርትታችሁ ጸልዩ። ሁላችንም በነሳ የነሳ ህይወት ላይ ሆነን እንቁም። ግን ምንም ሆነ ምንም ማለት ነው ወገኖቼ፣ አሁን እነኚህ ሁሉ መረጃ እያለ ህዝቡ ይሄን ነገር መቃወም መቻል አለበት፣ መከተብ የለበትም። ይሄ የዛሬው መልክቴ ነው። ወዳችኋለሁ፣ አከብራችኋለሁ። በተመሳሳይ በሌላ ፕሮግራም ሰሞኑን እስከምንገናኝ፣ የዛሬው መርሃ ግብር በዚህ ፈጸምኩ። ለነጋላችሁ ሰላም ዋሉ፣ ለመሸባችሁ የሰላም ሌሊት ይሁንላችሁ። ቸር ቆዩልኝ። የሴጣን አንድ ትልቁ ችሎታው እዚህ ዓለም ሲሰራና ሲኖር ራሱን እንደሌለ ያደ